በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሰኔ ዘጠኝ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሰኔ ዘጠኝ በዚህች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ህልቃና ይባላል። የእናቱም ስሟ ሐና ነው። እነርሱ ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብረ ግባውና ወደ እግዚአብሔር እያለቀሰች ያዘውትራ ስለ ማለደች ይህን የተባረከ ልጅ ሰጣት። በቤቷም ሶስት ዓመት አሳደገችው። ከዚህ በኋላ ገና ስትፀንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፎች ነበሩ። እግዚአብሔርንም አይፈሩም ነበር።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 እነሆ እኔ በእስራኤል ላይ የተናገርሁት ቃልን አደርጋለሁ። በዚችም ቀን በእልና በወገኑ ላይ የተናገርሁትን ሁሉ አጸናለሁ፣ እጀምራለሁ፣ እፈጽማለሁ። ልጆቹ የእግዚአብሔርን ቃል አቃልለዋልና እርሱ አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደሚበቀለው ነገረሁት ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማለው። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረ ሁሉ ተፈጸመ። ከዚህ በኋላ የቂስ ልጅ ሳዖልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዳነግሰላቸውም ለምነዋልና ሳዖልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሰይ ልጅ ዳዊትን ቀባው ዘንድ ይህም ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ታላቅ ነቢይ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ቅዱስ ሉክያኖስ ከሌሎች አራት ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥላቸውና ሕዋሳታቸውን ሲቆራረጧቸው፣ ሲሰቅሏቸው፣ ከእሳት ምድጃ ውስጥም ሲጥሏቸው ምንም ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ አደነቀ። ኬብሪግባውና በጌታችን አመነ ያገለገላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥሮ ይቃጠሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድተዋልና፣ ዳግመኛ እንዲህ አለ። ይህን ድንቅ ሥራ የሚሠራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ከኤብሬ ግባውና በክርስቶስ አምናለሁ ብሎ በግልጥ ጮሆ ተናገረ። ንጉሡም ወደ እርሱ አቀርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ክዳኖችን ገባለት። እርሱ ግን አልሰማው፣ ስቃዩንም አልፈራም። ከዚህ በኋላ ንጉሱ ጽኑ ስቃይን እንዲያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋውንም መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትንም እንድገርፉ ታዘዘ። ከዚህ በኋላ አራት ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆማቸው። ንጉሱም ለአማልክት ዕጣን እጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም ለሲቴቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉክያኖስን ግን እንደ አምላክ ይሰቅላለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት። ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን አራቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን። በረከታቸውም ይደርግ ለዘላለሙ አሜን። በዚችም ቀን የዮሐንስና የጳጳስ አርልኪሳ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሳሙኤል ነቢይ፣ ቅዱስ ሉክያኖስ ሰማዕት፣ ቅዱስ ዮሐንስ። ወርኀዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ ሶስት መቶ አሥራ ስምንቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ የብሔረ ብፁዓን ፃርቃን አባ መልከ መልከ ጼዴቅ ዘሚዳ ኢትዮጵያዊ ቅዱሶስ ዶስማስ አለመ ዓለመ ብፁዓን እያየ አባት እንግዲህ ምን ይላለው? ስለ ገዶንና ስለ ባረቅ፣ ስለ ሶምሶንም ስለ ዮፍታሄም ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ። ዕብራውያን ምዕራፍ 11 ቁጥር 32። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አይላፋት መላእክትን እያሳሰቡ በችግሬ ጊዜ ማቅርብልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናግል፣ እንዲሁ ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰብስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ ተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስገሎ ክቡር አሜን።